የአራት ሳምንታት እርግዝና ምልክቶች ምን እንደሆኑ እነጋግራለን። ምልክቶቹ ምንም አይደሉም ሊሆኑ ይችላሉ። ሴቶች ምንም ነገር ላይ ይችላል። ነገር ግን በአራት ሳምንት አካባቢ በተለምደው የሚታዩ ሌሎች ምልክቶች አሉ። እነሱም የማሰብስብ ስሜት እና የማሰብስብ ስሜት ናቸው። ቀላል የሆኑ የማቅለሽ ህመሞች ይኖራሉ። የድካም ስሜት ያሳሰባቸዋል። አንዳንድ ጊዜ የወድ መያዣነት እና ራስ ህመም ሊኖር ይችላል። እነዚህ በጣም የተለመዱ ነገሮች ናቸው። ከዚህ በተጨማሪ ያልተለመዱ ነገሮች ደግሞ አንዳንድ ጊዜ የተቀመጠ ደም ሊወጣ ይችላል፣ ወይም የሽንት መውሰድ ብዛት ሊጨምር ይችላል እና የአመለካከት ሁኔታ ሊለዋወጥ ይችላል። የጣፋጭነት እና የሽታ ስሜት ሊለዋወጥ ይችላል። እነዚህም እንደተለመዱ ያልሆኑ ሌሎች ምልክቶች ናቸው የሚያጋጥሟቸው። ነገር ግን እነዚህ ምልክቶች ቢያጋጥሙ ምርት የሚሆነው መጀመሪያ የእርግዝና ሙከራውን ማድረግ ነው፣ እርጉዝ ነት ወይስ አይደሉም ማወቅና ከዚያም ዶክተር ወን መጎብኘት ነው። አመሰግናለሁ።